ሰላም በያላችሁበት ይሁን አድማጮች። ለዕለቱ ያዝንላችሁን መረጃ እናስደምጣችሁ። ኢትዮጵያ ከሩሲያ ሱ 35 የተሰኘ ጀት ለመግዛት መስማማቷን የሚያመለክቱ መረጃዎች ከሰሞኑ ሾልከው መውጣታቸው ይታወቃል። ይህም በኢትዮጵያ ጠላቶች ዘንድ ከባድ ሽብር ተፈጥሯል። በሰዓት 2700 ኪሎ ሜትር መክነፍ ይችላል የተባለለት ሱ-35 ጀት በእርግጥም ታሪክ ቀያሪ ነው። በዚህ ጉዳይ የኤርትራ ሚዲያዎች ተጨንቀዋል። ስለዚህ የጦር ጀት አስገራሚ አቅም እንነግራችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። እነዚህ ጀቶች ዘመናዊ የሚባሉ ናቸው። እነዚህ ጀቶች በሰዓት እስከ 2400 ኪሎ ሜትር መወርወር የሚችሉ ናቸው። ጀቶቹ ሱፐርሶኒክ የሚባሉና ከዚህ ቀደም ከገቡት ሱ30 ጀቶች የተሻለ አቅም ያላቸው ናቸው። 22 ሜትር አካባቢ የሚረዝመው ጀቱ ክንፉ ብቻ 15 ሜትር ይረዝማል። ቁመቱ ወደ ላይ 59 ሜትር ሲሆን ምንም ሳይጭን 18 ኪሎ ግራም ይመዝናል። ይህ ጀት 34 ሺ ኪሎ ግራም ድረስ ጠቅላላ ክብደት ይዞ መወንጨፍ ይችላል። ኢትዮጵያ ልትገዛው ተስማምታለች የተባለው ይህ ሱ35 ጀት ኢትዮጵያ አስቀድማ የታጠቀችው ሱ27 ጀት ተሻሽሎ የተሰራ ነው። ከሱ 27 የሚለየው አዲስ በተገጠመለት ሞተር ወይም እንጂንና እራዳሮችን ሰብሮ ለመግባት የሚያስችል ቴክኖሎጂ ነው። ጀት የሚታወቀው በራዳሮች አይን ውስጥ ባለመግባት ወይም በመሰወር ሲሆን እጅግ ዘመናዊ የተባለ የአየር መቆጣጠሪያ ስርዓት አለው። ጀቱ ሲሸጥ አብሮ የአየር መቆጣጠሪያውም ይቀርባል። ዘመናዊ ሆኖ የተሰራው ሱ35 ሩሲያ ሰራሽ ሲሆን የመጀመሪያ በረራውን ያደረገው በፈረንጆቹ 2005 ነበር። ጀቱ በርካታ የአየር ላይ ሚሳይሎችንና ቦምቦችን መታጠቅና ማጥቃት ይችላል። እስከ 8000 ኪሎ ግራም የሚመዝኑ ተተኳሽና ፈንጂዎችን ይዞ መዋጋት እንደሚችል መረጃዎች ያሳያሉ። የዚህ ጀት ጠንካራ ጎኑ በርካታ የሚሳኤል አይነቶችን ይዞ መዋጋት መቻሉ፣ ራዳሮችን በቀላሉ ማለፍ መቻሉ፣ ለበርካታ ጊዜ አየር ላይ መቆየትና ረጅም ርቀት በመሄድ ማጥቃት መቻሉ ነው የጀቱ ድክመት ተብሎ የሚጠቀሰው የአምስተኛው ትውልድ ወይም ጄኔሬሽን አካል አለመሆኑ ነው። አንዳንዴ ሱ 35 የፎር ፕላስ ጄኔሬሽን አካል ነው። የአምስተኛው ትውልድ ተብሎ ቢጠቀሰም ሙሉ ለሙሉ ግን አይደለም። ከዚህ በተጨማሪ የአንድ ሱ 35 ጀት ዋጋ እስከ 80 ሚሊዮን ዶላር የሚወጣ ነው። ይህ ጀቱን ውድ የሚባል ያደርገዋል። ይህን ጀት ኢትዮጵያ ሳትረከበው እንዳልቀረች እየተነገረ ነው። የመረጃው ምንጭ ዲፌንስ ብሎክ ሲሆን ይኸው መረጃም አፈትልጎ ወጣ የተባለው ነው። መረጃው አፈትልጎ ወጣ የተባለው ብላክ ሚረር በተባለ የመረጃ አነፍናፊና ሰርሳሪ ቡድን ነው። ይሄ ዋፈስር ከወጣ የተባለው መረጃ ሩሲያ ሱ 35 በመባል የሚታወቁትን ተዋጊ ጀቶቿን ለኢትዮጵያ ፣ ኢራንና አልጄሪያ ለመሸጥ ስምምነት ላይ ደርሳ እንደውም የተወሰኑትን ያስረከበች መሆኑን ያመላክታል። ኢትዮጵያ ከሩሲያ 6 ሱ 35 ጀቶችን ለመግዛት እንደተስማማች መረጃ ያመለክታል። እንግዲህ ኢትዮጵያ ይህን ጀት ለመግዛት ተስማምታለች የተባለው እጀቶቹ ብዛት ስድስት እንደሆነም ይኸው መረጃ አሳይቷል። ኢትዮጵያ የአየር ኃይሏን ለማዘመን እየሰራች ነው። አየር ኃይሉ በአፍሪቃ ድንቅ ታሪክ ካላቸው አየር ኃይሎች መካከል የሚመደብ ነው። ሁሉም የአፍሪካ ሀገሮች በቀይ ግዛት በሚማቀቁበት በዚያ ጊዜ የኢትዮጵያ አየር ኃይል ግን በ1920ዎቹ አጋማሽ ብቻ 19 ጦር አውሮፕላኖችን ታጥቆ እንደነበር ይነገራል ጣሊያን ተሸንፎ ከወጣ በኋላ በ1944 ኢትዮጵያ አየር ኃይሏን የአየር ኃይል ማሰልጠኛ ተቋም ጨምራ ዳግም በመክፈት የአፍሪካውያን ኩራት መሆን ችላ ነበር። በተለይም ጣሊያን በሁለተኛው ጦርነት ጊዜ በአየር ገዳይ ጋዝ በመልቀቅ ኢትዮጵያውያን ተዋጊዎችን ከጨረሰ በኋላ ዓፄ ኃይለ ስላሴ አየር ኃይላቸውን በተለየ ትኩረት ሰጥተው እንዲሰለጥን አድርገዋል። እጅግ ዘመናዊ የሆኑ ጀቶችንና መምህራኖችን ከፈረንሳይና ከአሜሪካ ያገኙት አጼ ኃይለ ስላሴ በወቅቱ የኢትዮጵያ አየር ኃይልን በማይነቃነቅ መሰረት ላይ መትከል ችለዋል። ከዚህም በኋላ ኢትዮጵያ ማሰልጠኛ ተቋሟን በየጊዜው በማስፋፋት 75 ምርጥ ሰልጣኞችን በማስመረቅ ሁሉንም በራስዋ ልጆች መከወን ችላለች። በ1957 ከስዊስ ሀገር ኤፍ83 የሚባሉ ሶስት የጠርጆቶችን ያገኘው የኢትዮጵያ አየር ኃይል በወቅቱ አስፈሪ ከነበሩት አየር ኃይሎች መካከል በቀዳሚነት እየተመደበ ነበር። በ1965 እስከ 1970 አሜሪካ ኤፍ 5 ኤስ የተሰኘ ሚሳኤል የሚተኩስ ጀት የኢትዮጵያ አየር ኃይልን ያስታጠቀች ሲሆን በጂሚ ካርተር ጊዜ ኢትዮጵያና አሜሪካ ጉንኙነታቸው ተቋርጦ አሜሪካ ፊቷን ስታዞር የኢትዮጵያ አየር ኃይል ከራሻ እጅግ ዘመናዊ ጀቶችን መታጠቁን ቀጠለ። ራሻም በወቅቱ አሉ የሚባሉ ሚግ 23 ሚግ 21 ሚግ 17 የሚባሉ ተዋጊ ጀቶቿን ለኢትዮጵያ አየር ኃይል አበርክታለች። እነዚህ የራሻ ጀቶች በነ ኮሎኔል በዛ በጴጥሮስ ፓይለትነት በካራማራ ዚያድ ባሬን ጦር አጥቅተዋል። ካራማራው በኋላ አየር ኃይሉ የበለጠ ራሱን በማደስ ኤፍ 16፣ ሚግ 23፣ ሚግ 27፣ ሱ 25፣ ሱ 30 እና ሱ 27 ፈላንከር የተባለ ራሽያ ሰራሽ ተዋጊ ጀቶችን በመታጠቅ በአፍሪካ ጠንካራ አየር ኃይል መሆን ችሏል። አሁን ደግሞ እንደተባለው ሱ 35 ጀቶችን ከታጠቀ የበለጠ አቅም ይፈጥርለታል። ሩሲያ እነዚህ ጀቶችን የሰራቻቸው አሜሪካን ለመቅጠም እንደነበር የሚነገር ሲሆን ከእነዚህም ውስጥ ሱ 27 ፍላንከር ጀቶች ከየትኛውም ጀት በላይ እጅግ ዘመናዊ ሲሆኑ፣ ኢላማቸውን ዶጋ መሳ ያደርጉ እንደማይመለሱ ይነገርላቸዋል። 35 የዝጀት እየተሻሻለ ስሪት ነው። የኢትዮጵያ አየር ኃይል ከዚህ በተጨማሪ ራሻ ሰራሽ ሚጋራት የሰኙ ስምንት ሰው መጫን የሚችሉ አደገኛ ተዋጊ ሄሊኮፍተሮችም አሏት። እንደ ግሎባል ፋየር ፓወር መረጃ ኢትዮጵያ በዚህ ወቅት በአጠቃላይ ከ95 በላይ የጦር ጀቶችና አውሮፕላኖች ያሏ ሲሆን ከእነዚህም ውስጥ 26 ተዋጊ፣ 20 መለማመጃ፣ 9 ማጓጓዣ፣ 33 የጦር ተዋጊ ሄሊኮፕተር፣ 8 አጥቂ ልዩ ኢንቶኖቭ አውሮፕላኖች ይገኙበታል። በዚህ አቅሟ ኢትዮጵያ በአየር ኃይሏ ከአፍሪካ አራተኛ ደረጃ ላይ ተቀምጣለች። ኢትዮጵያ ከነዚህ ዘመናዊ ጀቶች በተጨማሪ የዘመኑ የቴክኖሎጂ ቁንጮ የሆኑትን ዘመናዊ ሰው አልባ ድሮኖችን ታጥቃለች። እነዚህ ድሮኖች በሀገር ውስጥ ግጭቶች ጭምር ጥቅም ላይ ሲውሉ በተደጋጋሚ ይስተዋላል። እነዚህ ከሱ 35 በፊት ሱ 30 የተባሉ ጀቶችን አስቀድማ ከሩሲያ መግዛቷ ይታወቃል። በሰዓት 270 ኪሎ ሜትር የሚወረወረው ሱ 35 ኢንተርሴፕት የማይደረግ እጅግ ፈጣን ጀት ስለመሆኑም ተነግሯል። በርካታ የሚሳይል አይነቶችን የሚታጠቀው ጀቱ በዩክሬን ጦርነት ይሳተፋል። የአንዱ ሱ 35 ዋጋ 40 ሚሊዮን ዶላር ሲሆን የሱ 35 ዋጋ ግን ከዚህ ጥፍም ነው። ኢትዮጵያ የአየር ኃይሏን የምታጠናክረው በዋነኛነት ለወደብ ጥያቄዋ ነው በሚል አንዳንድ ተንታኞች ግጭት ይሰጋሉ። በተለይም ከኤርትራ ጋር ኤርትራ አየር ኃይሏ ደካማ የሚባል በመሆኑ ከኢትዮጵያ ጋር ወደ ግጭት ከገባች ጉዳ ሊደርስባት ይችላል የሚሉ ትንታኔዎች ሲሰጡ ይታያል። ኢትዮጵያ አየር ኃይሏን የምታጠናክረው ወደብ ለማግኘት ለምታደርገው ዝግጅት ነው የሚሉት ብዙዎቹ ከይሆናል ትንታኔዎች ትክክለኛ ማስረጃ ሲያቀርቡ አይታይም። ሆኖም ግን አሁን ቀጠናው ላይ ካለው ውጥረት አንጻርና ኢትዮጵያ በንግግር ካልተሻለ አሰብን በኃይል ለመያዝ ሙከራ ካደረገች ይህ ዝግጅት የዚህ አካል እንደሆነ መረዳት ይቻላል። ኢትዮጵያ የሀገር ውስጥ የእርስ በርስ ጦርነት ባይኖር እጅግ ጠንካራና በአፍሪካ ምናልባትም አስፈሪ ሰራዊት መገንባት ትችላለች። አሁን ላይ ኢትዮጵያ በጦር አቅሙ አምስተኛ ደረጃ ላይ ትገኛለች። ደረጃውን የሰጠው በየዓመቱ የሀገራትን ወታደራዊ ደረጃ የሚያወጣው ግሎባል ፋየር ፓወር ነው። በዚህ መሰረት ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ የአምስተኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ አምሳ ሁለተኛ ደረጃን ይዛለች። ኢትዮጵያ ገዙ ሰራዊት የገነባቸው በአገር ውስጥ ደህንነትን ለማስጠበቅና በቀጠናው የደህንነት ሁኔታ በተለይም በአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ ጦር መሳሪያዎች ለማስታጠቅ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋለ ንዋይ ታፈሳለች ኢትዮጵያ ከተለያዩ አገራት ጋር ባላት ወታደራዊ ትብብር አማካኝነትም የሰራዊቷን አቅም በማጠናከል ላይ የምትገኝ ሲሆን በአፍሪካ ቀንድ አካባቢ ውብ በወታደራዊ አቅሟ ቀዳሚዋ ናት ኢትዮጵያ ጦር በዋናነት በሀገር ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር የሚሰማራ ሲሆን አገሪቱ በሌሎች ሀገራት የሰላም ማስከበር ተልእኮች ውስጥም ሰራዊቱን በመላክ ዋነኛው ሀገር ናት። ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160ሺ በላይ መደበኛ ሰራዊት አላት። ቢሆንም ግን አሁን ላይ ከዚያም ከፍ ያለ ጦር ሰራዊት ሊኖራት ይችላል ተብሎ ይታሰባል። አድማጮች፣ ለዕለቱ የነበረ መሰናዶ ይህን ይመስላል። ለዛሬው ጨረስን፣ መልካም ጊዜ ተመኘን።